ሰላም ጤና ስጥልን፣ የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱ የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በአገዛዙ ኮማንዶ ጦር ላይ ታላቅ ድል ሲቀዳጁ፣ በሌላ በኩል የወንድ በር ያሉትን ጥሪ አቅርበዋል። ከወደ መተከልም ራሳችሁን ጠብቁ የሚል ጥብቅ የደህንነት ጥንቃቄ መልእክት ተላልፏል። የአውደውጊያ መረጃዎቹና የመተከሉ የደህንነት ጥንቃቄ መልእክት በቅደም ተከተል ይቀርባሉ። አገዛዙ በድርድር ስም የጀመረውን ፕሮፓጋንዳ አጠናክሮ ቀጥሏል። በዛሬው ዕለት ኮብላዮቹ ማስረሻ ሰጤና መስፍን አባተ መግለጫ እንዲሰጡ አድርጓል። የስምምነቱ አንኳር ነጥብ የተባሉትንና አገዛዙ በቀጣይ ያሰበው ሴራ በተመለከተ ዝርዝር መረጃዎችን ይዘናል። አብራችሁን ስትዘልቁ የምትሰሙት ይሆናል። ህወት የሰራዊቱን ጥያቄ ሽፋን በማድረግ ለጥፋት ዓላማ እየተንቀሳቀሰ ነው ሲል ስምረት ፓርቲ ከሷል። ህወት በዚህ የጥፋት መንገዱ ክልሉን ወደ መበታተን መንገድ እየወሰደው ይገኛል ያለው የጌታቸው ረዳ ፓርቲ የትግራይን አሁናዊ ውጥረት በተመለከተ ዝርዝር መረጃ ይዞ ወጥተዋል። የታጣቂ ኃይሉን ሶስተኛ ቀን የአመፅ ውሎ ጨምሮ በጉዳዩ ላይ ሰፊ ጥንቅር አሰናድተናል። የምርኮ የውጊያ ታሪክ ያላቸው ሰው የውጊያ ጥበብን የተመለከተ መጽሐፍ ማስመረቃቸው አነጋጋሪ ሆነዋል። ተጨፈጨፍን በሚንግግራቸው የኢትዮጵያ ሕዝብ የሚያስታውሳቸው አምባሳደር ጄኔራል ባጫ ደበሌ የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ ዛሬ አስመርቀዋል። በጉዳዩ ላይ የዘወትር ወታደራዊ ምንጮቻችን ያደረሱንን መረጃ ይዘናል። በእስራኤል አሜሪካ የተቀናጀ ጥቃት ክፉኛ የተጎዳችው ኢራን ፊቷን ወደ አፍሪካ አዙራለች። ለመሆኑ ፐርሺያዊቷ ሀገር ኢራን ፊቷን ወደ አፍሪካ ያዞረችው ምን ፍላጋ ነው? የአፍሪካ እንቅስቃሴዋ የአስመራውን መንግስት ያቀረበ የብልጽግናውን አገዛዝ ደግሞ የገፋ የሆነው እንዴት ባለ ሁኔታ ነው ለሚለው ዜና ጥንቅራችን ምላሽ አለው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በአገዛዙ ኮማንዶ ጦር ላይ ታላቅ ድል ሲቀዳጁ በሌላ በኩል የወንድ በር ያሉትን ጥሪ አቅርበዋል። ከወደ መተከልም ራሳችሁን ጠብቁ የሚል ጥብቅ የደህንነት ጥንቃቄ መልእክት ተላልፈዋል። በሸዋ ቀጠናዎች በዋለው ውጊያ የፋኖ ኃይሎች ከአገዛዙ የልዩ ዘመቻዎች እዝ የመቶ ሶስተኛ አየር ወለድ ኮማንዶ ኃይል ጋር ከባድ ትንቅንቅ ሲያደርጉ መዋላቸው ተሰምተዋል። በአማራ ፋኖ ብሔራዊ ኃይል አሳምነው እዝ አጼ ዘርያቆብ አንደኛ ኮር የፋኖ ኃይሎች በተመራው ውጊያ ለከበባ የገባው የኮማንዶ ጦር በሁለት ቦታ ተቆርጦ ክፉኛ መመታቱን እዙ በግንባር መረጃው ገልጿል። የአጼ ዘርዓ ያዕቆብ አንደኛ ኮር የሰባት ለሰባት ክፍለ ጦር በዛሬው ዕለት ህዳር ሃያ ሰባት ቀን በኤፍራታና ግድም ካራለጎማ ቀበሌ ከአገዛዙ ኮማንዶ ጦር ጋር በተደረገው ለሰዓታት የዘለቀ ውጊያ ቁጥሩ በሁል ያልተገለጸ ኃይል ሞትና ቁስለኛ ሆኗል ያለው እዙ የውጊያ ቀጠናው በአሁኑ ሰዓት በፋኖ ኃይሎች እጅ እንደሚገኝ አረጋግጠዋል። የመቶ ሶስተኛ ክፍለ ጦር የአየር ወለድ ኮማንዶ ጦሩ በፋኖ ኃይሎች ሁለት ቦታ ተቆርጦ ከባድ ምት ማስተናገዱን ተከትሎ ወደ መጣበት ሲመለስ መንገድ ላይ ያገኛቸውን አርሶ አደሮች በጥይት መምታቱን በዚህም አቶ ምሻው ከፈለኝ የተባሉ አርሶ አደር የግብርና ስራቸውን እያከናወኑ በሚገኝበት ማሳ ወዲያውኑ ህይወታቸው ማለፉን ሌሎች ንጹሀን አርሶ አደሮችም በጥቃቱ የጉዳት ሰለባ መሆናቸው ታውቋል። በተመሳሳይ የውጊያ መረጃም በዚሁ የሸዋ ቀጠና አፋብኃ አሳምነው እዝ ነበልባል ክፍለ ጦር ጄኔራል ተፈራ ማሞ ብርጌድ የፋኑ ኃይሎች በአገዛዙ ጥምር ጦር ላይ ማጥቃት መሰንዘራቸውን እዙ አስታውቋል። ህዳር 26 ቀን አረርቲ ከተማ ውስጥ በሚገኙ የአገዛዙ ጥምር ጦር አባላት ላይ በተፈጸመው ማጥቃት አምስት ሚሊሻዎች መሞታቸው ቀሪ በቁጥር ያልተለዩ መቁሰላቸው በግንባር መረጃው ላይ ተመላክተዋል። የፋኖ ኃይሎች ጥቃቱን የፈጸሙት ሸዋግነት አካባቢ ሲሆን ይህ ቦታ የአደርቲ ከተማ አካል ሆኖ ወደ አዲስ አበባና ሞጆ እንዲሁም ናዝሬት መውጫ እንደሆነ ታውቋል። አረርቲ ከተማ ከአዲስ አበባ ከተማ ከ65 ኪሎ ሜትር ባነሰ ርቀት ላይ የምትገኝ መሆኗ ይታወቃል። በሌላ መረጃችንም ከሆሩ ጉሩ ወለጋ ዞን የተነሳ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ገዳይ ቡድን ወደ መተከል በብዛት መግባቱን ተከትሎ የመተከል አማራዎች ራሳቸውን እንዲጠብቁ ጥብቅ የተባለ የደህንነት ጥንቃቄ መልእክት ተላልፈዋል። በመተከል ዞን ቡለንና ድባጤ ወረዳዎች የአማራ ሕዝብ ራሱ ሊጠብቅ የሚለው የአካባቢው መረጃ ምንጮች መልእክት በቁጥር ከሁለት ሺ በላይ የኦነግ ሸኔ ገዳይ ቡድን ከወለጋ ዞን ሆሮ ጉድሩ ሾኮ ቀጠና ተነስቶ ወደ መተከል መግባቱን ገልጸዋል። ታጣቂ ቡድኑ አባይን ተሻግሮ ድባጤ ወረዳ ሙዛን ቀበሌ ተጠግቷል ያሉት የመረጃው ምንጮች አዲስ የመጣውን ኃይል ቀደም ሲል በመተከል ወታደራዊ ካምፕ የከፈተው የታጣቂ ቡድን አባል ሊቀበል እንደተንቀሳቀሰ ዛሬ ቅዳሜ ህዳር 27 አመሻሹን ተጠቃሎ እንደሚገባ በመግለጽ የመተከል አማራዎች ከጅምላም ሆነ ከተናጠል ጠል ጥቃት ራሳችሁን ጠብቁ የሚል የደህንነት ጥንቃቄ መልእክት አስተላልፈዋል። በተለይም በመተከል ዞን ድባጤ፣ ቡለን እንዲሁም በአዋሳኝ ወረዳዎች ያለው የአማራ ተወላጅ ራሱን ተደራጅቶ እንዲጠብቅ ሲሉ የደህንነት ጥንቃቄ መልእክቱን አድርሰዋል። በመተከል ቡለን ወረዳ ባለፈው ህዳር 13 ቀን ከ ሀምሳ በላይ የአማራ ተወላጆች በዚሁ ታጣቂ ቡድን በጅምላ መገደላቸው ይታወሳል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል መኔሌክዝ ንጉስ ሚካኤል አሊኮር ባስተላለፈው የትግል ጥሪ ለአገዛዙ ጥምር ጦር አባላት የወንድ በር ሰጥተዋል ኮሩ ከዛሬ ህዳር ሀያ ሰባት ቀን እስከ ታኅሣሥ አስራ አምስት ቀን ድረስ የምህረት አዋጅ ማውጣቱን በመግለጽ በምዕራብ ወሎ የሚንቀሳቀሱ የአገዛዙ ጦር አባላት የምህረቱ ተጠቃሚ እንዲሆኑ ጥሪውን አቅርበዋል። የምህረት አዋጁን ለማይጠቀሙበት ግን የከፋ እርምጃ እንደሚወስድ በመግለጫው ላይ አስጠንቅቋል። አገዛዙ በድርድር ስም የጀመረውን ፕሮፓጋንዳ አጠናክሮ ቀጥሏል። አገዛዙ በድርድር ስም የጀመረውን ፕሮፓጋንዳ አጠናክሮ ቀጥሏል። በዛሬው ዕለት ኮብላዮቹ ማስረሻ ሰጤና መስፍን አባተ መግለጫ እንዲሰጡ አድርጓል። ግለሰቦቹ የሰላም ድርድሩ ተቋጭቶ ስምምነት በመፈረማችን ህዝቡ እፎይ ብሏል ሲሉ በአማራ ህዝብ ስቃይ ላይ ተሳልቀዋል። በተለይም ማስረሻ ሰጤ አደረግነው ባለው ድርድር ዙሪያ በሰጠው መግለጫ ላይ በትግሉ ወቅት በእስር ላይ ያሉ የፋኖ አባላት እንዲፈቱና ወደ ቀደመ ሰላማዊ ህይወታቸው እንዲመለሱ፣ ከዚህ ቀደም በጦርነቱ ጉዳት የደረሰባቸው የቡድኑ አባላት የህክምና ድጋፍ እንዲያገኙና በመልሶ ማቋቋም ህብረተሰቡን እንዲቀላቀሉ፣ እንዲሁም ከዚህ ቀደም ከቡድኑ ጋር ሲዋጉ የነበሩ አካላት ወደ ጸጥታ አካላት ገብተው የሀገራቸው ጸጥታ አስከባሪ ሆነው እንዲቀጥሉ ተስማምተናል ሲል ተሰምተዋል። እንዲያም ሆኖ ማስረሻ ወደ አገዛዙ ሰዎች እጅ ለመስጠት በተንቀሳቀሰበት ወቅት መስፍን አባተ ወይም መስፍን ከፈለኝ ከሚባል ብቸኛ ጓዱ ውጪ ያስከተለው ጦር እንደሌለ መረጃዎች ያሳያሉ። ማስረሻ በምናብ ስምምነቱ ላይ ሰፈረው ያለው ነጥብ የአፋድ ፋኖዎች በጸጥታ አካላት ገብተው የሀገራቸው ጸጥታ አስከባሪ ሆነው እንዲቀጥሉ ተስማምተናል ሲልም ተሰምተዋል። በስራና በትምህርት የቆዩ ነገር ግን ቀደም ሲል በውጊያ ሲሳተፉ የነበሩ አካላት ወደ ነበሩበት ተግባራቸው እንዲመለሱ ተስማምተናል ያለው ማስረሻ የትኞቹን የፋኖን ኃይሎች በእጁ እንደያዘ ግን አላመላክተም ኢትዮጵያ አስቀድሞ የነበራትን ብሔራዊ ጥቅም ለመከላከልና ለመቀማት የሚጥሩ ታሪካዊ ጠላቶችን መታገል እንደ ኢትዮጵያዊ በጋራ የምንሞትለት ጉዳይ ነው ያለው ማስረሻ ሰጤ በዛሬው መግለጫው ያገዛዙን ፕሮፓጋንዲስቶች አስንቆ ታይተዋል መስፍን አባተ ወይንም መስፍን ከፈላይ በበኩሉ በሀሰት የሚደረግ የማህበራዊ ሚዲያ ዘመቻ ተጽዕኖ እያሳደረ ነው በማለት ዘመቻው ኢትዮጵያን በራሳቸው ልክ ማፍረስ የሚፈልጉ አካላት ሴራ ነው ብለዋል። መስፍን ይህንን ሲል ከዚህ ቀደም ከብአዴን ብልጽግና ከፍተኛ ባለስልጣን ከሆኑት አብዱ ሁሴን ጋር በስልክ ያወሩት ቅጂ በማህበራዊ ሚዲያ ተሰራጭቶበት መጋለጡን እያስታወሰ ሳይሆን እንዳልቀረ ተገምተዋል። ትግላችን የአማራና የኢትዮጵያ ህልውና ይከበር ከሚል የመጣ ነው በማለት የገለጸው መስፍን በሀሰተኛ መረጃና በሴረኞች ድጋፍ አሁንም በፋኖ ስም ሀገርን የሚበጠብጡ አካላት አሉ በማለት ከአገዛዙ በተዋሰው የፍረጃ ቃል የአማራ ሕዝብ የህልውና ታጋዮችን ዘልፈዋል። የህልውና የፖለቲካ የኢኮኖሚ የህገ መንግስት የማንነትና የወሰን የተፈናቃዮች ትኩረትና ሌሎች የሀሰት ትርክቶች የትግሉ ምክንያቶች እንደነበሩ ያመነው መስፍን አንድም ሰራዊት ሳይዙ ከጓዱ ጋር አገዛዙን መቀላቀላቸውን ተከትሎ የምናብ ድርድር መባሉን ተከትሎ፣ እንዲሁም በተራና ጊዜያዊ ጥቅም ላይ የተመሰረቱ አካላት ከመንግስት ጋር የተደረሰውን የሰላም ስምምነት ሀሰት አድርገው ለህዝቡ ለማሳየት እየሰሩ ነው በማለት ተናግረዋል። የብልጽግና አገዛዝ በምናባዊ ድርድር መሰረት በቀጣይ ያቀዳቸው ነገሮች በተመለከተ የጠቆሙን የጣና ምንጮች በተለያዩ አካባቢዎች አገዛዙ አሰማርቷቸው የነበሩ በፋኖ ስም የሚንቀሳቀሱ የታጠቁ ኃይሎች እንዲሁም በተለያዩ ምክንያቶች ከትግሉ የወጡ ግለሰቦችን በማሰባሰብ በድርድር ስምምነቱ መሰረት በሚል የተሃድሶ ስልጠናዎች እንደሚሰጥ በዚህ ሂደት ሁለቱ ግለሰቦችና በቀጣይ ይኮበልላሉ ተብለው የሚጠበቁ አንዳንድ የፋኖ አመራሮች በክልላዊ መዋቅሩ ላይ ስልጣን እንደሚሰጣቸው ቃል ተገብቶላቸዋል። እንዲያም ሆኖ በሙት መንፈስ የሚመራው የብአዴን ብልጽግና ከፍተኛ የሆነ ህዝባዊ የቅቡልነት ቀውስ ውስጥ የገባ በመሆኑ ከእውነተኛ የሽግግር ለውጥ ውጪ ዘላቂ የሰላም መንገድ እንደማይኖር የጉዳዩ ተከታታዮች እምነት ነው። ህዋት የሰራዊቱን ጥያቄ ሽፋን በማድረግ ለጥፋት ዓላማ እየተንቀሳቀሰ ነው ሲል ስምረት ፓርቲ ከሰሰ። ህዋት በዚህ የጥፋት መንገዱ ክልሉን ወደ መበታተን መንገድ እየወሰደው ይገኛል በማለትም የትግራይ አሁናዊ ውጥረት ገልጾታል። በጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመራው ስምረት ፓርቲ በዛሬው እለት ህዳር ሀያ ሰባት ቀን በወጣው መግለጫ ላይ ሁሉንም የትግራይ ተወላጆችን ያቀፈ አዲስ ጊዜ አስተዳደር እንዲዋቀርም ጠይቋል። ህዋት የትግራይን ህዝብ ቅርቃር ውስጥ ከቶታል ያለው መግለጫው ፓርቲውን ኋላ ቀር ሲል ገልጾታል። በማዕድን፣ በሙስና፣ በመሬት ወረራና በሌሎችም ህገወጥ ተግባራት ተሰማርቷል ሲል ወቅሷል። ይህ እንዳይጋለጥበትም የሰላምን መንገድ እየገፋ ነው ያለው ስምረት ፓርቲ ህዋት የሰራዊቱን ጥያቄ ሽፋን በማድረግ ለጥፋት ዓላማ እየተንቀሳቀሰ ነው ሲል ክሱን አጠናክሯል። በዚህ እንቅስቃሴውም ክልሉን ወደ መበታተን መንገድ እየወሰደው ነው ብለዋል። በሰራዊቱ በመንግስት ሰራተኞች፣ በመገናኛ ብዙሃን ተቋማት፣ በወጣቶች የፍትህ አካላትና ሲቪክ ማህበራት ላይ አፈና እየደረሰ ነው ያለው ስምረት ፓርቲ ጽምዶ በተሰኘው ጥምረት የተጀመረው የጦርነት እንቅስቃሴ ደረጃው ተሸጋግሮ መፈንቅለ መንግስት እስከ ማድረግ ተደርሰ ደርሷል ሲል ጠንካራ ይዘት ያለው መግለጫ አውጥቷል። ህወት የሰራዊቱን ጥያቄ እንደ ሽፋን እየተጠቀመበት ነው ያለው ስምረት ፓርቲ ስርአቱን ለማስወገድ በሚደረገው እንቅስቃሴ መላው የትግራይ ህዝብ የበኩሉን እንዲወጣ ሲል ጥሪ አቅርበዋል። በተለይም በሚል ያቀረበው ጥሪ ለውጥ ፈላጊ የሆኑ አካላት የትግሉ ተሳታፊ እንዲሆኑ ሲል በመግለጫው ላይ ህዝቡ በህወት ላይ እንዲነሳ ይፋይ መልእክቱን አስተላልፈዋል። የህወሓት ታጣቂዎች ከሁለት ቀናት በፊት ደሞዝ ዘግይቶብናል በሚል ሰበብ ወደ ወታደራዊ አመፅ መግባታቸው፣ የአመፁ ዋነኛ መሪዎችም የአርሚ ሰላሳ አንድ አባላት እንደነበሩ ይታወሳል። ባለፉት ሁለት ቀናት በመቀሌ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ቢሮና ሶስት ሚዲያዎችን ከበባ በማድረግ በቁጥጥራቸው ስር አድርገው የቆዩት ታጣቂዎች ዛሬ ከሰዓት በኋላ በሶስተኛ ቀናቸው ከተማዋን ለቀው መውጣት እንደጀመሩ ከመቀሌ የወጡ መረጃዎች ጠቁመዋል። እንደ ምንጮቹ በነገሮች መጠነኛ መግባባት ላይ በመድረሳቸው አመፅ የቀሰቀሱ የታጣቂ ቡድኑ አባላት መቀሌ ከተማን ለቀው መውጣት ጀምረዋል። እንዲያም ሆኖ የሌተናንት ጄኔራል ታደሰ ጊዜያዊ አስተዳደር ቴክኒካሊ የፈረሰ መሆኑን ተከትሎ በቀጣ ቀጣይ ሊነሱ በሚችሉ መሰል ወታደራዊ አመጾች ደም መፋሰስ ሊያጋጥም እንደሚችል ከወዲሁ ተሰግተዋል። የምርኮ የውጊያ ታሪክ ያላቸው ሰው የውጊያ ጥበብን የተመለከተ መጽሐፍ ማስመረቃቸው አነጋጋሪ ሆነዋል። በአምባሳደር ጄኔራል ባጫ ደበሌ የተጻፈው የጸረ ሽምቅ ውጊያ ጥበብ መጽሐፍ ዛሬ ተመርቋል። ጄኔራሉ ጻፉት የተባለው መጽሐፍ በ187 ገጾች የተቀነበበ በአምስት ምዕራፎች የተከፋፈለ ስለመሆኑ ተሰምተዋል። መጽሐፉ ስለ ሽምቅ ውጊያ ዳራና ልምድ፣ የጸረ ሽምቅ ውጊያ ዓለም አቀፍ ተሞክሮዎች፣ የሸማቂና የአሸባሪ ቡድኖች ባህሪ፣ የጸረ ሽምቅ ውጊያና የጸረ ሽምቅ ግብረ ኃይል ዝግጅትን ምንነ ነት የሚገልጽ እንደሆነ ቢገለጽም የመጽሐፉ ደራሲ ይህንን የመጽሐፍ የትምህርት ሆነ የውጊያ ልምዳቸው አጠያያቂ ሆኗል። በጉዳዩ ላይ ያነጋገርናቸው አንድ የወታደራዊ ጉዳይ ተንታኝ በበኩላቸው የባጫን የቀደመ ታሪክ በማውሳት መጽሐፉ በስማቸው የወጣ የሌሎች ሀሳብ ሊሆን እንደሚችል በሚከተለው መልኩ አስረድተዋል። በቀድሞ ስማቸው አትንኩት ደበሌ በሚል ይጠሩ የነበሩት ባጫ የሻቢያ ምርኮኛ እንደነበሩ በመቀጠል በኪነት ሙያ ሲያገለግሉ መቆየታቸውን በማስታወስ በ1982 አዴት ላይ ከቀድሞ የሻቢያና የውያኔ ጦር ምርኮኞች በተውጣጣ ኦህዴድ ሲዋቀር የባጫ ሚና ከውጊያ መሪነት የተገደበ መሆኑን በማስታወስ ግለሰቡ የፀረ ሽምቅ ውጊያ ጥበብ መጽሐፍ ለመጻፍ የሚያስችል ክህሎትም ሆነ የትምህርት ዝግጅት እንደሌላቸው ሞግተዋል። የፀረ ሽምቅ ውጊያ ጥበብ ለመጻፍ ሁለት ነገሮችን ይጠይቃል ያሉት የወታደራዊ ጉዳይ ተንታኙ የመጀመሪያው ጉዳይ በውጊያው ሂደት ማለፍ ሲሆን ሁለተኛው ነጥብ ደግሞ በወታደራዊ የጦር ትምህርት ቤት ማለፍ ይጠይቃል በማለት አስረድተዋል። በእነዚህ መለኪያዎች ባጫ አንዱን መስፈርት አያሟላም ያሉት ተንታኙ የውጊያ ታሪካቸው ላይ ምርኮ የሚጎላ መሆኑ መጽሐፉን በስማቸው የወጣ እንዳይሆን የሚል ጥርጣሪያቸውን አጋርተዋል። ባጫ በኢህአዴግ ዘመን በወታደራዊ መኮንን ደረጃ በቆዩበት ጊዜም ተጨፈጨፍንበት ባሉበት የኢትዮ ኤርትራ ጦርነት በቡሬ ግንባር አዋጊ እንደነበሩ በራሳቸው አንደበት እንዲህ ያስረዳሉ ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። እሱ በኔ ላይ ነው ይመጣል። በዛ በኩል ጦርነትም አያስፈልግም። ለምንድን ነው የምንዋጋ? ሊገባኝ አልቻልም። ጻርቃን በአይጋ ወይም ደሞ በዚህ በዛላምበሳ በኩል ትዕዛዝ ተሰጥቶ በአይጋ በኩል እንዲገባ ተደረገ። እንደ ቄራ ከብት ነው የገባነው። ታንኩን ለገበያ እንደሚሄድ በጎች ነው የነዳው። ባድመ ከተያዘ በኋላ ጻርቃን እዛ ኃይሉን ኃይል ስቦ በዚህ በኩልም እንዲገባ ተደረገ። ቄራ ገባ ነው ተጨፈጨፈና ተመለሰ የኛ ሰራዊት። በእርግጥ ባጫ በዚህ ንግግራቸው ላይ የሌተናል ጀኔራል ጻድቃን ገብረተንሳይን የአዋጊነት አቅም ለመተቸት የተጠቀሙት አገላለጽ ቢሆንም ውጊያው የእርሳቸውም የውጊያ ታሪክ አካል ሆኖ ታሪክ መዝገቦታል እና በሰውየው የአዋጊነት አቅም ላይ የሚነሱ ጥያቄዎች ተገቢነት ይኖራቸዋል የሚለው እምነት የወታደራዊ ጉዳይ ተከታታዮቹ ነው። ጣቢያችን በዚህ ጉዳይ ያነጋግራቸው ሌላኛው የወታደራዊ ጉዳይ አስተያየት ሰጪ በበኩላቸው አንድ ሰው የውጊያ ታሪክ ሳይኖረው ስለ ውጊያ መጽሐፍ ማዘጋጀት ይችላል። ዋናው ነገር መጽሐፍ መጽሐፉን የሚያዘጋጅበት መንገድ ነው በሚል ይሞግቱና ባጫ የጸረ ሽምቅ ውጊያ ጥበብ መጽሐፍ አዘጋጀው ከማለታቸው በፊት ከወታደራዊ ጉዳዮች ጋር በተገናኘ አንድም የውጊያ ታሪክ ያለው አርቲክል ጽፈው እንደማያውቁ በማውሳት ይህ መጽሐፍ ልክ እንደ ጠቅላይ ሚኒስትር አብይ አህመድ በስማቸው የወጣ እንጂ በራሳቸው አቅምና ግንዛቤ ያዘጋጁት ሊሆን እንደማይችል ሞግተዋል። ቀዳሚው አስተያየት ሰጪ በበኩላቸው የኦህዴድ ብልጽግና ጄኔራሎች በከፍተኛ የታሪክ ሽሚያ ውስጥ ላይ መገኘታቸውን በማስታወስ ይህ መጽሐፍ አንድም ኦህዴድ የውጊያ ታሪክ አለው፣ ወታደራዊ ሊቃንንም አፍርቷል የሚል አመለካከት ለመፍጠር ያለመ መሆኑን ጠቁመዋል። ባለፈው ዓመት ሜጀር ጄኔራል ተስፋዬ አያሌው የተባሉ የኦህዴድ ብልጽግና ወታደራዊ አመራር የጀግንነት ስለንቡና የወታደራዊ ስለንቡና የተሰኘ መጽሐፍ ማስመረቃቸው ይታወሳል። ምንም እንኳን ይህ ነው የሚባል የሽምቅ ውጊያ ታሪክ የሌላቸው በመደበኛ ውጊያ ታሪክም ተጨፈጨፍን በሚል ንግግራቸው የሚታወሱ ቢሆንም ባጫ በዛሬው እለት በኢትዮጵያ የጦር መኮንኖች ታሪክ ውስጥ ትልቅ ስምና ልምድ ያካበቱ በሚል ለትከሻቸው ከሚከብደው ማዕረጋቸው ጋር ስማቸው ተጠርቶ ሲወደሱ ውለዋል። ከፋኖ ኃይሎች ተጋርሉ ገነባውት የሚለው የውጊያ ቁመና እየተፈተነ ያለው አገዛዙ በዚህ ጊዜ ስለ ጸረ ሽምቅ ውጊያና ጥበብ የሚያወራ መጽሐፍ መመረቁ ግን ጉዳዩን በሌላ መልኩ ለማየት አስገዳጅ ሳይሆን አይቀርም፣ የሚሉት አስተያየት ሰጪዎች በግንባር ላይ ያሉት የአገዛዙ ጄኔራሎች በጸረ ሽምቅ የውጊያ ስልጠናና የውጊያ ልምድ ዙሪያ ተሞክሮ የወደቀ ልምዳቸው በንባብ ሊሻሻል የሚችልበት ዕድል ስለመኖሩ ግን ይጠራጠራሉ። በእስራኤል አሜሪካ የተቀናጀ ጥቃት ክፉኛ የተጎዳችው ኢራን ፊቷን ወደ አፍሪካ ዙራለች። ፐርሺያዊቱ ሀገር ኢራን በመካከለኛው ምስራቅ የገጠማትን የፖለቲካ፣ የኢኮኖሚና የጦርነት ሽንፈት ተከትሎ የዲፕሎማሲና የኢኮኖሚ ፊቷን ወደ አፍሪካ ማዞሯ በመዘገብ ላይ ነው። የዚህ ማሳያ የሆነው የቡርኪና ፋሶ የደህንነት ሚኒስተር በኖቬምበር 12 ቀን 2025 በቴሄራን ያደረጉት ከፍተኛ የስራ ጉብኝት ነው። በጉብኝቱ ወቅት ቡርኪና ፋሶ በቴሄራን የነበራትን ኤምባሲ እንደገና የከፈተች ሲሆን፣ በጸጥታ በግብርናና በኢንዱስትሪ ዘርፎች ከኢራን ጋር አዳዲስ ስምምነቶችን ተፈራርማለች። የኢራን ስትራቴጂያዊ ሽግግር ለምን አስፈለገ? የፖለቲካ ተንታኞች እንደሚሉት ኢራን ወደ አፍሪካ የምታደርገው እንቅስቃሴ መደበኛ ዲፕሎማሲያዊ ግንኙነት ብቻ ሳይሆን የህልውና ጉዳይ ነው። ኢራን እንደ አውሮፓያን አቆጣጠር በ2023 መጨረሻ በጋዛ ከተቀሰቀሰው ጦርነት በኋላ ከፍተኛ ኪሳራ አስተናግዳለች። በ2024 የሶሪያው የአሳድ አገዛዝ መውደቅና እስራኤል በሃማስና ና በሂዝቦላ ላይ የወሰደችው እርምጃ የኢራንን የመከላከል ግንባር አሽመድምዶታል። በተለይም በጁን 2025 ከእስራኤልና አሜሪካ ጋር የተደረገው አውዳሚ የ12 ቀናት ጦርነትና የተባበሩት መንግስታት ድርጅት በትሄራን ላይ የጣለው ተደራራቢ ማዕቀብ ኢራንን በዓለም አቀፍ መድረክ ብቸኛ አድርጓታል። ኢራን በአሁኑ ወቅት ከምዕራቢያን ጋር ያላቸውን ግንኙነት ካቋረጡና በተደጋጋሚ ወታደራዊ መፈንቅለ መንግስት ካስተናገዱት እንደ ማሊ፣ ኒጀርና ቡርኪና ፋሶ ካሉ የምዕራብ አፍሪካ ሀገራት ጋር ጥብቅ ቁርኝነት እየፈጠረች ነው። እነዚህ ሀገራት ከኢራን ሰው አልባ ድሮኖችንና የጦር መሳሪያዎች ሀገሮችን ለደህንነት ሲፈልጉ በምላሹ ኢራን ማዕቀብን ለመተላለፍ የሚረዱ የኢኮኖሚ ገበያዎችንና ወሳኝ ማዕድናትን ከነዚህ ሀገራት ትሻለች። ላብነትም ኢራን ከኒጀር ጋር ባደረገችው ስምምነት የኒውክሌር ፕሮግራማን ለማጠናከር ወሳኝ የሆነውን ዩራኒየም 300 ቶን በ56 ሚሊዮን ዶላር ለመግዛት ስምምነት ላይ መድረሷ ተዘግቧል። ከቡርኪና ፋሶና ማሊም ተመሳሳይ ሸሪኮች ሆነዋል። ከእነዚህ ሀገራት የወርቅ አቅርቦትን ለማግኘትና የንግድ ግንኙነትን ለመፍጠር ኢራን እየሰራች እንደሆነ መረጃዎች ያሳያሉ። ኢራን በምስራቅና ደቡብ አፍሪካም እንቅስቃሴዎችን አስፋፍታለች። ዩጋንዳን ኮባልት ለባትሪ ምርት የሚውል ለማግኘት ስትቀርብ ከደቡብ አፍሪካና ዝምባብዌ ጋርም የደህንነትና የኢኮኖሚ ትብብር እያደረገች ነው። ሆኖም ተንታኞች እንደሚሉት የኢራን ጉዞ አልጋ በአልጋ አልሆነም። የተባበሩት አረብ ኤምሬትስና ሳውዲ አረቢያ በአፍሪካ ያላቸው ከፍተኛ የንግድ ተጽዕኖ የኢራንን እንቅስቃሴ እየተፈታተነ ይገኛል። በተጨማሪም ኢራን የምትከተለው ጥቅም ተኮር አካሄድ ጥርጣሬን እየፈጠረ ይገኛል የሚሉት ተንታኞች ላብነት ያክል ኢራን በኖቬምበር 2025 ለኤርትራ ድሮኖችን ማቅረቧ ከኢትዮጵያ ጋር በፈጠረችው ግንኙነት ላይ ጥላ ሊያጠላባትና ቀጠናዊ ውጥረትን ሊያባበስ እንደሚችል ስጋታቸውን እየገለጹ ነው። ክብራትና ክብራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ደረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቅርባለን። ጣና ቲቪ ከሀቅ ጋር